ሚዬ ማለት ነው የኔ ቆንጆ፣ ባለፈኩ ብሩኬ ከቤት እንዳትውጪ ብሎሻል ነገሮች እስከሚስተካከሉ ከቤት እንዳትወጪ ብሎች ነበረ። እንግዲህ ቤተሰብ ሀይሚ የጠፋችበትን ምክንያት ብሩኬ ቴክስት ባረግልሽም ብደውልልሽም አትመልሽም ብሎ ሲጠይቃት እንግዲህ ለእኛ እንደነገረችን ከሆነ ፋሲል በግድ ወደ ሱቅ ስወጣ አግኝቶኝ እንዳአግቶኝ ነበረ። ምንም ግን አላደረገኝም፣ ግን ቤት ቆልፎብኝ አስቀምጦኝ አግቶኝ ነበረ ነው ያለችው። እና ትክክል ነው ብሩኬት፣ ሲጀመር ከቤት እንዳትወጪ ነገሮች እስከሚስተካከል ብሎሻል። ሁለተኛ ደግሞ ሀይሚቾ ቅመሟ ማለት ነው ያንቺ ጥፋት ይቅርታ ጠይቅ ብሎሽ ነበር ይቅርታ መጠየቅ እኮ ማሸነፍ እንጂ መሸነፍ አልነበረ ይቅርታ ብጠይቅ ያንን ቀለበት ደግሞ በስነ ስርዓት በትመልሽለት ነገሮች እንደዚህ አይካበዱም ልጁም ፍቅር ሳይሆን እል ውስጥ አይገባም ነበር ያው አንቺም እንዳልሽው ፋሲል አሁን ከኔ ፍቅር ሳይሆን እልህ ይዞት ነው ያልሽው ምክንያቱም ብሩኬ አንቺን ስለሚወድሽ ከብሩኬ ጋር እሱ ለመፋጠጥ ነው ለማንኛውም የመዳም ቅመሞች አትጨነቁነት ብዙዎቹ አረኛ ተጨነቅን ሀይሚ ይሄን ነገር በአጭሩ ቅጪ እያሉሽ ነውና በአጭሩ እንደሚቀጭም ተስፋ እናደርጋለን። በእርግጥ ቡርኬ እንደምታዩት ቶሎ ለመጣላት ግንፍል የሚል ልጅ አይደለም። ነገሮችን በንግግር የሚያምን ነው፣ ትግስተኛም ነው እና ነገሮችን በንግግር አምኖ ችግሮችን ያው በመነጋገር መፍታት የሚችል ልጅ ነው። ልጁ ትግስቱ ጥግ ድረስ ነው እና ሀይሚ አንተ የሆነ ነገር እንድትሆንብኝ አልፈልግም ት እያልሹ ነው አሁን። ግን አሁንም አንቺ ቡርኬ የሆነ ነገር እንዲሆን ራሱ እየፈቀድሽ ነው ሀይሚቾየም አለመሰለሽ ነገሮችን አንቺ በይቅርታ ራሱ የዚያን ቀን ቀለበቱን ከምጥ በይቅርታ ብትፈችው እና ሌላው ደግሞ ያው ብሩኬ የማይወዳቸው ነገሮች በአታረጊ፣ ከእንደዚህ አይነት ነገሮች ብትርቂ። አሁንም እኮ የዛን ቀን እሱ አትውጪ፣ ነገሮች እስከሚስተካከሉ ከቤት መውጣት የለብሽም ሲልሽ ባትወጪ ኖሮ ዛሬ አያግትሽም ነበር። እነዚህ ልጆች ጎረምሳዎች ናቸው። ሀይሚቸው የታይ የሆነ ነገር ቢጋጠሙስ? በእርግጥ ብሩኬ እንደዚ አይነት ነገር ላይ ቀስ ብሎ ነገሮችን የመፍታት አቅም አለው እና ሲቀጥል ደግሞ ስለምወድሽ ነው አለሽ። አይ ስለሚወድሽ የመጣውን ሁሉ ይፋጠጣል። ስለዛ እሱ እንዳይጎዳብሽ የሆነ ነገር እንዳይሆንብሽ የምትፈልጊ ከሆነ ሀይሚዬ፣ እንደዚ አይነት ነገሮች ሲመጡ መጀመሪያ ብቻሽን ነገሮችን ለመፍታት ሞክሪ ከዛ ሲቀጥል፣ ደግሞ ያው ከአንቺ በላይ ከሆነ ደግሞ ያው ለብሩኬ ወንድ ልጅ ነው ምንም ቢሆን ለሱ ተነግረዋለሽ። ካልሆነም ደግሞ አሁን በቀደም ስቲ እንደሰማሁት ከሆነ ፋሲል እንዳይጎዳ ስሜቱ እንዳይጎዳ ፈልጌ ነው ቀለበቱን የተቀበልኩት ብለሻል። እንደዚህ አይነት ነገር ለሁለተኛው እንኳን ለአንቺ ለሌሎችም ሴቶች ትምህርት የሚሆን ነገር ነው። ምክንያቱም የሆነ ሰው እንዳይጎዳ ብለን የምናደርገው ነገር በእኛ ህይወት ላይም ትልቅ ተጽዕኖ ይፈጥራል ማለት ነው እና እንደዚህ አይነት ነገሮች እንዳይሆኑ ለሌሎችም ትምህርት ነው። የእሱን እሱ እንዳይጎዳ ብለሽ ዛሬ ላይ ቡሩኬንም አንችንም እየጎዳሽ ነው ያለሹ እና ብቻ ከባድ ነው። ቤተሰቦች እና ዛሬ ቡሩኬ እንግዲህ ሁለተኛ ከቤት እንዳትወጭ በማለት ሀይሚን ነገሮች እስከሚስተካከሉ ማለት። በነገራችን ላይ ሀይሚን እንዳለችው ቡሩኬ ፋሲል ፍቅር ሳይሆን አሁን ላይ እልህ ነው ያዘው። በቃ እልህ ውስጥ ነው ያለው እና እንደዚህ አይነት ነገሮች ደግሞ ከባዶች ናቸው። እልህ የያዘው ነገር ከባድ ነው። ሀይሚ ባለፈ ብትሸነፍና ይቅርታ ብጠይቅ እነዚህ አይነት ነገሮች እየተካረሩ አይሉም ለማንኛውም እንግዲህ አስተማሪም ሆነ እንግዲህ ብዙዎቹ አረ ሃይሚ ፕራንክ ነው በይነ እያሉ ነው የመዳም ቅመሞች ፕራንክ ከሆነ ንገሪ ነ እኛ በወደርናችሁ ተጨነቅን እኮ ለእኛም አስቡልን እያሉ ነው እና ያው ቤተሰቦቻችሁም እንዳይጨነቁ ያው ብሩኬም የተጨነቀ ነው ፕራንክም ከሆነ ባጭሩ ፕራንክ ነው ቤተሰቦቻችን ንብላችሁ ለህዝቡ ማሳወቅ ነው ቪዲዮ በረዘመ ቁጥርም ሁ የመዳም ቅመሞች ስለሚወዷችሁ ስለሚያከብሯችሁ ከእናንተ ጋር አብሮ ይጨነቃሉ። እና ብሩኬ ደግሞ ትዕግስቱ፣ ጀግንነቱ ነው እውነት ነው። ነገሮችን ቸኮያው የቸኮለች አፍሳ ለቀመች አይነት ልጅ አይደለም። ነገሮችን እንዴት በመስመር ማስኬድ እንዳለበት ጠንቅቆ፣ መሄድ እንዳለበት ጠንቅቆ የሚያ ነው። ለዚህ ደግሞ አንቺ አግዥ። አትውጪ ካልሽ አትውጪ። እሱ ለአንቺ ተሸንፎ እንደዚህ ሲሆን፣ አንቺም ደሞ ለሱ ተሸንፈሽ ይቅርታ ጠይቂ ካለሽ እሺ በይ ተሸነፊ እስቲ ታሸንፍ ያለሽ እንጂ እኮ ትሸነፍ፣ የሚቀርታ መጠየቅሽ እና ለማንኛውም ለእኛ ፕራንክ ይሆን ማለት ነው። ምክንያቱም እኔ የምር ነው ብዬ አላስብም። ግን የምር ከሆነ ሀይሚ፣ አንዳንዴ ብሩኬ የሆነ ነገር ውስጥ እንዳይገባ አንቺ ከእንደዚህ ነገር ውስጥ ራቅ። እውነት ያሳዝናል። ብሩኬ ታታንገላቸውኛ፣ ልጁን እንፈልገዋለን። ሀይሚቾ እውነት ልጁን እንፈልገዋለን። ብሩኬ ማለት ነው። እና ሀይሚዬ፣ ለራስሽም ላንቺም አሁን ስትናደጅም እያየሽ ነበር እና